ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን ቆያችሁን ከብስራት ኤፍኤም የዩትዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራም ነው ተጀመረ ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው በተወሰነ መንገድ ከሰሞኑ ድምጼ ይቅርታ ጠይቃለሁ የጉንፋን ስሜት ስለሆነ ማለት ነው እሱ ይቅርታ ጠይቃለሁ ወደ ጉዳዮቻችን ስናመራ እንዲህ በሳምንቱ መጨረሻ የሚከናወኑ የአውሮፓ ታላቅ ሊጎችን እንቃኝ የነበረ በብስራ ስፔሻል ፕሮግራማችን ላይ ነገር ግን በዚህ ሳምንት በሊጉ ውድድሮች አይከናወኑም በክለቦች መካከል ምክንያቱ ደግሞ በአለም ዋንጫ ማጣሪያ ጨዋታዎች በተለያየ አህጉር ውድድሮች ስለሚከናወኑ የኢንተርናሽናል ብሬክ ሆኖ ይህ ሳምንት ያልፋል ማለት ነው ስለዚህ የሚከናወኑ የብሪያ ብሮኖችን የአለም ዋንጫ የማጣሪያ ጨዋታዎችን ውጤት እያደረስኳችሁ ከዚያም ባለፈ እለታዊ ደግሞ እግር ኳሳዊ መረጃዎች አሉ እነዚያንም ወደ እናንተ የማጋራችሁ ይሆናል። ተዲያ በቅድሚያ በአጉር አፍሪካ የሚገኙ ብሔራዊ ቡድኖች ያደረጓቸውን የዓለም ዋንጫ የማጣሪያ ጨዋታዎች እንመልከት። ባሳለፍናቸው ቀናቶች በአጉር አፍሪካ ብሔራዊ ቡድኖች ጨዋታቸውን እያከናወኑ ይገኛሉ። እንደሚታወቀው ኢትዮጵያ በዘጠነኛ ዙር የዓለም ዋንጫ ማጣሪያ ጨዋታ በድል ያሳለፈችበት እለት እንደነበረ ይታወቃል። ሌሎችም በኢትዮጵያ ምድብ የሚገኙ ሀገራት ተጫዋተው ግብፅ የዓለም ዋንጫ ትኬቷን የቆረጠችበትን ሁኔታ ስንመለከት ነበር። ሌሎችም ቡድኖች ደግሞ ትላንት ጨዋታቸውን ከውነው ነበረ። እሱን ውጤት ነው የማደርሳቸው። ሌሴቶ ከናይጄሪያ ጨዋታቸውን አከናውነው ነበረ። ናይጄሪያ የአፍሪካ እግር ኳስ ሲነሳ ስማቸው በከፍታ ከሚነሳ ሀገራት መካከል ናይጄሪያ ከቀዳሚዎቹ የምትመደበው ሀገር ነች። ነገር ግን እርግጥ ነው በሰለፈር ባይቮሪ ኮስቱ ባዘጋጀችው የአፍሪካ ዋንጫ ላይ እስከ ፍጻሜ መድረስ ይችላል ነበረ ነገር ግን ዋንጫው ማሳካት አልቻለችም። የተሻሉ ለውጦችን እየተመለከትን እንገኛለን በናይጄሪያ በኩል። እናም ትላንት ለሴቶን ድል ማድረግ ችላለች። በትሮስት ኢኮንግ እና አኮራ ዳምስ ጎል አስቆጥረው ሁለት ለአንድ ለሴቶን ድል ማድረግ ችላለች ናይጄሪያ። ሌላኛው ጨዋታ በምድቡ ዚምባብዌን ከደቡብ አፍሪካ ያገናኘ ጨዋታ ነበረ። እንግዲህ ደቡብ አፍሪካ በሁጎ ብሮስ እየተመራች በጣም ድንቅ የሚባል የአለም ዋንጫ የማጣሪያ ሂደት ነበረ ስትከውን የነበረው። ነገር ግን ያልተገባ ተጫዋች አሰልፋለች በሚል የሶስት ነጥቦች ቅጣት እንደተጣለባት ይታወቃል። ደቡብ አፍሪካ ከዚምባብዌ ጋር የነበረው ጨዋታ ታዲያ እጅግ ከባድ ጨዋታ ነበረ። ጎል ሳይቆጠርበት ዜሮ ዜሮ ተጠናቀቀ። በሁለቱም ብሔራዊ ቡድኖች በኩል ቀይ ካርድ ተመዞ ነበረ በጨዋታው ሞሶና በዚምባብዌ በኩል ሳስተኛው ደቂቃ ላይ ቀይ ካርድ ተመለከተ። በአንጻሩ ግን ሞካዚ ደግሞ ጨዋታው ሊጠናቅ በጣም እንግዲህ ውስን ደቂቃዎች ሲቀሩ በቀይ ካርድ የወጣበት አጋጣሚ ነው ያለው። በጣም እጅግ አስፈላጊ ጨዋታ ነበር። ደቡብ አፍሪካ አንደኛ ነጥብ ተቀንሶባታል። ወደ ቀደመ ደረጃ ለመመለስ ያደረገችው ጨዋታ ነበረ። ሌላኛው በጣም በአስደናቂ መንገድ የተጓዘችው የምትገኘው ቤኒን አንድ ለዜሮ ሩዋንዳን አሸንፋለች። ከሜዳ ውጭ በጣም በጣም አስፈላጊ ውጤት ነው ለቤኒን። ቶሲን ነው ብቸኛዋን ጎል በ80ኛው ደቂቃ ላይ ማስቆጠር የቻለው። ታዲያ ቤኒን አሁን ላይ ምድቧን እየመራች ትገኛለች። በ17 ያክል ነጥብ መምራት ጀምራለች። እንግዲህ 14 ያክል ነጥቦችን ይዛ ተቀምጣ ነበረ። አሁን ላይ ሶስት ነጥብ ማሳካቷን ተከትሎ የምድቡ መሪ ሆና ተቀምጣለች። ቤኒን በ17 ነጥብ፣ ደቡብ አፍሪካ በ15 ነጥብ ሁለተኛ ደረጃ ላይ ተቀምጣለች። ናይጄሪያ ድል ብላደረግ ብትችልም ነገር ግን ሶስተኛ ደረጃ ላይ የተቀመጠችው። ስለዚህ በቀጣይ ቤኒን እንዲሁም ደቡብ አፍሪካ በመጨረሻው ዙር በአስረኛው ዙር የዓለም ዋንጫ የማጣሪያ ጨዋታ እድላቸውን ይወስናል ማለት ነው። በተለይ በእጇ ነው የሚገኘው ቤኒን ለዓለም ዋንጫ የማለፍ እድሏ። ስለዚህ እጅግ አስፈላጊ የሆኑ ጨዋታ በመጨረሻው ዙር የምትከውን ይሆናል። ላኛው ሴኔጋልን ከደቡብ ሱዳን ያገናኘ ጨዋታ ነበረ። በዚህ ጨዋታ ሴኔጋል አምስት ለዜሮ ጨዋታውን አሸንፋለች። ኢስማኤል ሳር ትናንት ሮት ጎሎችን አስቆጥሯል። ሳዲዮ ማኔ አንድ ጎል አስቆጥሯል። ኒኮላስ ጃክሰን ና ንጃይ ናቸው ጎሎችን ማስቆጠር ይቻሉ። ሴኔጋል ድል ማድረግ ትችላለች። ቶጎን ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያገናኘም ጨዋታ ነበረ። እንግዳዋ ቡድን ዲያር ኮንጎ በሴድሪክ ባካምቡ ብቸኛ ጎሉ ጨዋታዋን አንድ ለዜሮ ጎል ውጤት ማሸነፍ ይቻላ። ሱዳን ከሞሪታኒያ ሱዳን እንደምናስታውሰው በዚህ በዓለም ዋንጫ ማጣሪያ የምድብ ጨዋታ ላይ በጣም አጀማመሯ መልካም ነበረ። የኋላ ኋላ ማፈግፈግ ጀምራለች። ትናንትና ከሞሪታኒያ ጋር ጨዋታ ጎል ሳይቆጠርበት ነው ዜሮ ዜሮ መጠናቀቅ የቻለው። ይህን ምድብ አሁን ላይ ሴኔጋል በአንድ ያክል ነጥቦች እየመራች ትገኛለች። ነገር ግን ማለፏን አላረጋገጠችም። ምክንያቱም ዲያር ኮንጎ በአስራ ዘጠኝ ያክል ነጥብ ትከተላታለች። አሁን ላይ እነዚህ ምድቦች በጣም አጓጊ ሆነው እየቀጥሩ ነው የሚገኙት ሱዳን አስራ ሶስት ያክል ነጥብ አላት። የሚገርማችሁ ባለፉት አምስት ያክል ጨዋታዎች ማሸነፍ አልቻለችም። ሱዳን እንግዲህ ነጥቦችን ሰብስባ ቢሆን ኖሮ በደረጃ ው የተሻለ ደረጃ ላይ መቀመጥ ችል ነበረ በዚህ ምድብ ላይ ነገር ግን ባለፉት አምስት የአለም ዋንጫ ማጣሪያ ምድብ ጨዋታዎች ላይ ምንም ድል ማስመዝገብ አልቻለችም ሱዳን በሌላ መንገድ ሲሸልስን ከኮት ዲቯር ያገናኘ ጨዋታ ነበረ ይሄ የዳዊትና እና የጎልያድ የሚመስል አይነት ጨዋታ ነው ምክንያቱም የጥራት ደረጃቸው ለየቅ ሊሆኑ ሀገራት ናቸው ኮት ዲቯር ከግማሽ ደርዘን በል ጎላይ ጎል አስቆጥራ ሰባት ለዜሮ ሲሸልስን ማሸነፍ ይችላለች። ደነሳን ጋሪ፣ አግባዱ ዲያኪቴ፣ ኢቫን ገሱ፣ ዲያሞንዴ ሲሞን አዲንግራ ጎል ማስቆጠር የቻሉ ተጫዋች ናቸው በኮት ዲቮር በኩል። ሌላኛው ጋምቢያን ከጋቦን ተጠባቂ ጨዋታ ነበረ። ይሄም ሰባት ጎሎች ነው የተቆጠሩበት። ኮት ዲቮር ሰባት ጎል አስቆጠረች። እኛው ግን ሁለቱም ብሮች ናቸው ጎል ያስቆጠሩት ነገር ግን ሰባት ጎል በጥቅሉ ተቆጥሮበታል በዚህ ጨዋታ። ጋቦን ጋምቢያን አራት ለሶስት አሸንፋለች። ፒየር ኤሜሪክ ኦባሚያንግ አራቱንም የጋቦን የአሸናፊነት ጎሎች ያስቆጠረው ተጫዋቹ፣ ይህ የቀድሞ የቦሩሲያ ዶርትሙንድ የአርሰናል ተጫዋች ከዚያም ባለፈ ወደ ባርሳም ወደ ቼልሲም አምርቶ ነበር። የኋላ ኋላ ወደ ሳውዲ ሮሻ ሊግ አምርቶ ለአልቃዲ ሲያፈርሙ ሲጫወት ነበር። ነገር ግን ኮንትራቱን በጋራ ስምነት ከቀደደ በኋላ አሁን ዳግም ደግሞ ወደ አውሮፓ በመለስ በኦሎምፒክ ደ ማርሴይ በደ ዘርቢው ስብስብ ውስጥ በጣም ጥሩ የሚባል ሲዘን እያሳለፈ ይገኛል። ከክለብ በዘለለ በብሔራዊ ቡድንም ጎሎቹን እያመረተ ይገኛል። ፒየር ኤሜሪክ ኦባሚያንግ ባስቆጠራቸው አራት ጎሎች ጋቦን ጋምቢያን አድላ ሶስት ታሸንፋለች። ያንኩባሚንቴ በጋቦን በኩል ጎል ማስቆጠር የቻለ ተጫዋች ነው። ጋቦን በጣም አስፈላጊ ነጥብ ያሳካችው። ይህን ምድብ ኮት ዲር በሶስት ያክል ነጥቦች ትመራለች። ጋቦን በሁለት ነጥብ ትከተለች። በጣም አንገት ላንገት ተናንቋል። ከኮት ዲር አንገት ስር እየተነፈሰች ትገኛለች ጋቦን የመጨረሻው የምድብ የማጣሪያ ጨዋታም የሚጠበቅ ነው የሚሆነው። ላኙ አስቀድማ ለዓለም ዋንጫ ማለፏን ያረጋገጠችው ቱኒዚያ ከሳውቶሜንድ ፕሪንሲፔ ተጫውታ ነበረ። ስድስት ጎሎቹን አስቆጥራ ስድስት ለዜሮ ጨዋታውን አሸንፋለች። ሀያ አምስት ነጥቦችን ሰብስባለች። በጣም አስደናቂ ግስጋሴ ነው። ለዓለም ዋንጫ ማለፏንም ቱኒዚያ ማረጋገጧ ይታወቃል። በዚህ መንገድ በአህጉረ አፍሪካ የሚገኙ ብሔራዊ ቡድኖች ጨዋታቸውን በዚህ መንገድ ከውነዋል። ወደ አውሮፓ ልውሰዳችሁ። በአውሮፓ ሀገራትም ማጣሪያዎችን እያከናወኑ ዘልቀዋል። ባሳለፍናቸው ቀናቶች ፈረንሳይን ከአዘርባይጃን ያገናኘ ጨዋታ ነበረ። ይህ የጥራት ደረጃቸው እንዲሁ እጅግ ልዩነት ያለው ነው። ምክንያቱም ፈረንሳይ ከቋሚ 11 በዘለለ በጣም እስኳድ ብዛቱ ጥልቅ የሆነ ብሔራዊ ቡድን ነች እንደምናውቀው። እናም ትላንት አዘርባይጃን አስተናግዳ ጨዋታውን ሶስት ለዜሮ አሸንፋለች ኪሊያን ምባፔ ከጎኪቲኬ የተሻገሉትን እንኳስ ጎል አስቆጥሮ መሪ ያደረጋቸው አድሪያን ራቢዮ ጎል አስቆጥሮ፣ ታውቪን ቀሪ ጎል አስቆጥሮ ለብሎዎቹ ጨዋታውን በድል አጠናቀዋል። ኪሊያን ምባፔ ግን ጉዳት እንደገጠመው ነው ከጨዋታው በኋላ መረጃዎች እየወጡ የሚገኙት። አስቀድሞም ወደ ለብሎዎቹ ስብስብ ሲያመራ በተወሰነ መንገድ ዲስኮንፈርት ይሰማው እንደነበረ ሲነሳ ነበረ። ነገር ግን ጤነኛ መሆኑ ከተገለጸ በኋላ ለፈረንሳይ ብሔራዊ ቡድን መጫዋት ቻለ። ነገር ግን አሁን ላይ ጉዳት እንደገጠመው ተገልጿል። ከዚሁ ምድብ አይስላንድን ከዩክሬን ያገናኘው ጨዋታ ስምንት ግሎች ተቆጠሩበት። እንግዳዋ ቡድን ዩክሬን አምስት ለሶስት ታሸንፋለች። ማሊኖቭስኪ ሁለት ግሎችን በስሙ በዩክሬን በኩል ማስቆጠር እየቻለው ተጫዋች ነው። ይህንን ምድብ አሁን ላይ ፈረንሳይ ከሶስት ጨዋታዎች ሶስቱን በማሸነፍ በዘጠኝ ነጥቦች ትመራለች። ዩክሬን አራት ነጥብ ይዛ ትከትላለች። አይስላንድ ሶስት ነጥብ አላት። አዘርባጃን አንድ ነጥብ ብቻ በመያዝ ግርጌ ላይ የተቀመጠችው ሀገር ነች። ሌላኛው ጀርመንን ከለክሰምበርግ ያገናኘ ጨዋታ ነበረ። እንዲሁ ሁለቱም የእግር ኳስ የጥራት ደረጃቸው ፍጹም ተቃራኒ የሚባሉ ሀገራት ናቸው። ጀርመን አራት ለዜሮ አሸንፋለች። የዓመቱ የጀርመን ምርጥ ተጫዋች የሚለው ሽልማትም ተቀብሏል ፍሎሪያን ቬርትስ። ይህ ተጫዋች ከባይል ቨርኩሰን ወደ ሊቨርፑል መዘዋሩ ይታወቃል። በክረምት የዞሩ መስኮት ረብጣ ገንዘብ ወጥቶበት ነገር ግን በሊቨርፑል ያስመለከተ የሚገኘው ፐርፎርማንስ እንዲያውም ብዙዎች ትችቶችን ከወዲሁ መሰንዘር ዘር ጀምረዋል። ፎራም ቤትስ ግን የጀርመን የዓመቱ ምርት ተጫዋች ሽልማት ትናንት ተበርክቶለታል። ትናንት ዴቪድ ራውም የሸዋ ኪሚ ሁለት ጎሎቹን አስቆጥሯል። ሰርጅ ናብሪ ቀሪ አንድ ጎል ያስቆጠረው ተጫዋች ነው ለጀርመን እናም ጀርመን ድል ማድረግ ቻለች። አራት ለዜሮ ነው ድል ማድረግ የቻላቸው ቮልተማደም ጎል አስቆጥሮ በቫር የተሻረበት አጋጣሚ ነው ያለው። ሰሜን አይርላንድ ከስሎቫኪያ ሌላኛው የምድብ ጨዋታ ነበረ ለዜሮ አሸንፋለች ሰሜን አይርላንድ። ይህንን ምድብ አሁን ላይ ጀርመን ከሶስት ጨዋታዎች ሁለቱን አሸንፋ በስድስት ነጥብ ትመራለች። የሚገርመው ሶስት ሀገራት እኩል ስድስት ነጥብ አላቸው፣ ጀርመን፣ ሰሜን አይርላንድ፣ ስሎቫኪያ እኩል ስድስት ነጥብ አላቸው። በግብ ክፍያ ተቀዳድመው ከአንድ እስከ ሶስትም ደረጃቸውን ይዘው ተቀምጠዋል። ቤልጅየም ከሰሜን መቄዶኒያ ጨዋታቸውን ከውነው ነበረ። ጎል ሳይቆጠርበት ተጠናቀቀ ጨዋታው፣ እናም ተከባብረው ወጥቷል ማለት ነው። ካዛኪስታን ሌችስታይንን አራት ለዜሮ አሸንፋለች። ምድቡን ሰሜን መቄዶኒያ ናት እየመራች የምትገኘው በ አስራ ሁለት ያክል ነጥቦች ቤልጅየም በ11 ትከተላለች። ነገር ግን አንድ ቀሪ ጨዋታ ተስተካካይ ጨዋታ አላት ቤልጅየም። በነገራችን ላይ ዌልስ በ10 ነጥብ ትከተላለች። ስዊድን ከስዊዘርላንድ ያገናኘ ጨዋታ ነበረ ትላንት። እንግዲዋ ቡድን ስዊዘርላንድ ጨዋታውን 2 ለ0 አሸንፋለች። ከረፍት በፊት በተለይ ዝግ ያለ ጨዋታ ነበረ። እርግጥ በብዙ መልኩ ስዊዘርላንዶች የተሻለ ነበረ። ከረፍት መልስ ግን በግራኒ ዣካ የፍጹም ቅጣት የምትጎለና እንደዚሁም ደግሞ ተቀይሮ የገባው ማንዛቢ ጎል አስቆጥሮ የወጣት ተጫዋች ስዊዘርላንድ ጨዋታ ሁለት ለዜሮ አሸንፋለች ትላንት። እንግዲህ በስዊድን በኩል በተለይ አሁን ላይ በሊጉ ለሊጉ ድምቀት ከሆኑ ተጫዋች መካከል በክረምት የዞሩ መስኮት ከስፖርቲንግ ሊዝበን ወደ አርሳል የመጣው ቪክቶር ዮክሬሽ ከዚም ባለፈ ደግሞ ከዚያው ከኒውካስል ወደ ሊቨርፑል የመጣው አሌክሳንደር ኢዛክ በዘንድሮ የውድድር አመት በተለይ ጥራት ካላቸውና በዚህ የማጥቃት ስፍራ ላይ የጣር ደረጃቸው ላቅ ብሎ እንመለከታቸዋል። ከጠበቅናቸው ጥሮች መካከል የሚጠቀሱ ናቸው። ኢዛክ እና ዮኬሬስ፣ እነሱም ለስዊድን በጣም አስፈሪ ጥምረትን ያስመለክታሉ ተብሎ ታስቦ ነበረ። ሁለቱንም ሁለት አጥቂዎች ነበረ መጠቀም የቻላቸው ስዊድን ትላንት ነገር ግን ኢዛክ እና ዮኬሬስ የተሳካ ምሽት ማሳለፍ አልቻሉም። እርግጥ እንደ ቡድን ስዊድን በጣም ደካማ ነበረች ትላንት በተለይ ሁለተኛውን አጋማሽ ስከታተለው ነበረ። ስዊድን ከስዊዘርላንድ በብዙ መልኩ የተሻሉ ነበር። ስዊዘርላንዶች በተለይ አማካይ ክፍል ላይ የግራኔዣካ መሪነት፣ ፊት መስመር ላይ ዳን ንዶይ፣ ይሄ ከቦሎኛ ወደ ኖቲንግሃም ፎረስት የመጣው ተጫዋችም የስዊዘርላንድ ብሔራዊ ተጫዋች ነው። እንደ ኢምቦሎ የመሳሰሉ ተጫዋቾች በስብስቡ አሉና እንደ ማኑዌል አካንጂ በመከላከል ጥንካሬያቸው በብዙ መንገድ ስዊዘርላንድ የተሻለችው ሀገር ነበረች በትናንቱ ጨዋታ። እንዲህ በአማካይ ክፍል ላይ ስዊድን በተለይ በርግቫል የቶትናሟ አማካኛለ ያሲን አያሪ በብራይተን የምናውቀው አማካኛለ፣ ነገር ግን ያን ያክል የአማካኝ ክፍሉም የረባ እንቅስቃሴ ያስመለክት አልነበረም። ፊት መስመር ላይም በተወሰነ መንገድ ሲታትሩ ነበር፣ ኢዛክም ሆነ የኮሬች፣ ነገር ግን እዚህ ግባ የሚባል እድሎችን ሲፈጥሩ አልነበረም። እናም ስዊድን በገዛ ሜዷ በስዊዘርላንድ ሽንፈት ተከናንባ ወጥታለች። ኮሶቮ ከስሎቫኒያ በዚሁ ምድብ ተጫውተው ጎል ሳይቆጠርበት ተጠናቅቆ ነበረ። ስዊድን ሶስቱንም ጨዋታዎች አሸንፋ በ9 ጥብ ትመራለች። ኮሶቮ በአራት ነጥብ አላት። ስሎቬኒያ ሁለት ነጥብ አላት። ስዊድን በአንድ ነጥብ ብቻ የምድቡ ግርጌ ላይ የተቀመጠችው ሀገር ነች። በሌላም መንገድ በወዳጅነት ጨዋታዎች ተደርገው ነበረ። ደቡብ ኮሪያን ከብራዚል ያገናኘ ጨዋታ ነበረ። እናም በጨዋታው ብራዚል አምስት ለዜሮ አሸንፋለች። ኢስቴቫ ሁለት ጎሎችን አስቆጥሯል። ሮድሪጎ ጌሽም እንደዚሁ ሁለት ጎሎችን ሲያስቆጥር ቪኒሲዮስ ጁኒየር ቀሪ አንድ ጎል ያስቆጥረው የሴሌሳዎቹ ተጫዋች ሆኗል ማለት ነው። በዚህ መንገድ ብራዚል የወዳጅነት ጨዋታን በድል አጠናቃለች። ጃፓን ከፓራጓይ ተጫውተው ነበረ ሁለት ለሁለት ተጠናቀቀ፣ ጨዋታው ሚጌል አልሚሮን፣ ዲያጎ ጎሜዝ ጎሎቹን አስቆጥሩ ለደቡብ አሜሪካው ክለብ። በአንጻሩ ገዋና ኡሳዳ ደግሞ ለጃፓን ጎሎቹን ያስቆጠሩ ተጫዋች ናቸው። ኡሩጓይ ከዶሚኒካን ሪፐብሊክ ላኛው የወዳጅነት ጨዋታ ነበረ። በናቸው ብቸኛ ጎል ኡሩጓይ ጨዋታውን አንድ ለዜሮ ማሸነፍ ይችላለች። በዚህ መንገድ የወዳጅነት ጨዋታዎች ይህንን ይመስሉ ነበረ። ሌሎች እለታዊ መረጃዎችን ላጋራችሁና የዕለትን ቆይታችንን የምናጠቃለን ነው የሚሆነው በቅድሚያ የሴላሜንስን ጉዳይ ላንሳላችሁ ይሄ ወጣት የሮያል አንትወርፕ ግብ ጠባቂ የነበረ ክረምት ላይ ወደ ቲያትሮ ኦፍ ድሪምስ የደረሰ ቤልጂያም ግብ ጠባቂ ነው የቤልጂየም ጋዜጣዎች የቤልጂየም ሚዲያዎች አዲሱ ቲቦ ኩርቷ ያሉ ስሞችን እየሰጡ ያንቆለጳጳሱታል ሴላሜንስን የግብ ጠባቂ ኦልድ ትራፎርድ ደርሷል እንደምናውቀው ባሳለፍነው ሳምንት ዩናይትድ ጨዋታውን ባሸነፈበት ጨዋታ በመጀመሪያ ዴቢው ጨዋታውን ሰንደርላንድን ሲያሸነፉ ጎል ሳይቆጠርበት ክሊንሺት አስመዝግበው ነው መውጣት የቻለው ከዚህ ቀደም በኦናናም ሆነ በአልታይ ባይንድር ይሄን ለመከወን ሲቸግራቸው ነበረ። ቀሴ ጣናቱ ነገር ግን እንዴ ሴን ላሜንስ ጥሩ የሚባል ፐርፎርም አድርገው በመጀመሪያ ዴቢው ክሊን ሺት አስመዝግቦ መውጣት እንደቻለ ይታወሳል። ታዲያ ሀሳብን ሰጥቷል። ሴን ላሜንስ ለአዲሱ ክለቡ በተመለከተ ወደ ማንቸስተር ዩናይትድ ለመዘዋወር ከታሰበባት ከመጀመሪያዋ ቀን ጀምሮ ህልሜን እንዳሳካሁ ነበር የማስብ የሚል ሀሳብ ሰጥቷል። ከዚያም ባለፈ እኛ ዋንጫዎችን ለማሳካት ሁሉም ነገር አለን ሲል እንደዚሁ ሀሳብን ሰጥቷል። አይነት የተገለጠው ዩናይትድ ስመጣን የሚል ሀሳብ እንደዚሁ ሰጥቷል። እና አሁን ላይ ያለን ስብስብ እንግዲህ ዋንጫዎችን ለማሳካት ሁሉም ነገር አለን የሚል ሀሳብ ሰጥቷል። ይሄ ይበልጥ ለቡድኑ የበለጠ በራስ መተማመን ይሰጣል። ምክንያቱም በጥቂት ዓመታት ባሳለፍናቸው ጀቶች ኦናና በተለይ በኢንተር ሚላን በነበረበት ጊዜ በኔራዙሪዎቹ ቤት በጣም ድንቅ የሚባል ግብ ጠባቂ ነበረ። እንግሊዝ ከደረሰ በኋላ ግን የክለቡ መዳከም እንዳለው ነው። የግለሰቶቹን ይሰራ ነበረ፣ ያልተገቡ ጥፋቶችን ያጠፋ ነበረ። ስለዚህ ግብ ጠባቂ ደግሞ በዘመናዊ እግር ኳስ ቢውልድ አፕ ከመጀመር አንስቶ ኳሶችን ከማምከን በብዙ መልኩ ግብ ጠባቂ እጅግ አስፈላጊ ነው ለአንድ ክለብ። እናም ሴላሜንስ አሁን ላይ በክለባችን ዋንጫዎችን ለማሳካት ሁሉም ነገር እንዳለን አምናለሁ ሲል ሴላሜንስ እንደዚሁ ሀሳቡን የሰጠበት አጋጣሚ ያለው ቪኒሲዮስ ጁኒር የሰጠውን ሀሳብ ላንሳላቸው ካርሎ አንቸሎቲን በተመለከተ ካርሎ አንቸሎቲ የበለጠ በራስ መታም እንዲሰማኝ የሚያደርገኝ አሰልጣኝ ነው የሚል ሀሳብን ሰጥቷል። እናም ለውጦችን በእርሱ በደንብ አድርግ ያለውኝ አሁንም ደግሞ በመጪው የዓለም ዋንጫ ላይ ይህንን እንደማደርግ ተስፋ ላይ ብሏል። አሁን አስቀድሞ በሪያል ማድሪድ ቤት አብረው ሰርተዋል። ዳግም ደግሞ በሴሌሳዎች ቤት ካርሊቶ የብራዚል ብሔራዊ አሰልጣኝ ሆነው ቪኒሲዮስ ደግሞ ብራዚልን በበኩል ይጫወታሉ። በጋራ እርሱ እንደሚለው ከሆነ ይበልጥ በአንቸሎቲ ስር በራስ መተማመኔ ከፍ ብሏል። እናም ይህንን በናሽናል ቲም ደረጃም ለመቀጠል እሞክራለሁም ጥረት አድርጋለሁ ሲል ቪኒሲየስ ሀሳቡን ሰጥቷል። ዳኛው ፍራንኮ ማስታንቱኖ ይህ ከሪቨር ፕሌት ክረምት ላይ ወደ ሪያል ማድሪድ የፈረመው ተጫዋች እንደዚህ ጉዳት እንደ ገጠመው ተገልጿል። እናም ወደ ሪያል ማድሪድ እንደሚመለስ ነው የተገለጸው። በጥሪ ቀርቦለት እንደነበረ በስካሎኒ ይታወቃል። እናም ነገር ግን በገጠመው ጉዳት ምክንያት ዳግም ወደ ሎስ ብላንኮዎቹ ቤት እንደሚመለስ ነው የተገለጸው የዳንኤል ወን ጉዳይ ላንሳላችሁ፣ ባርሴሎና በጉዳት የታመሰ ያለ ክለብ ሆኗል። እንግዲህ ላሚኒያ ማል ራፊንሃ ከሰሞኑ ጉዳት ገጥሟቸው በስብስብ ውስጥ ያልነበሩ ተጫዋቾች ናቸው። ምናልባት በቀጣይ ከብሬክ በኋላ በሚኖራቸው የካታሎኒያ ደርቢ ከጅሮና ጋር ሊመለሱ እንደሚችሉ ይጠበቃል። ነገር ግን የነርሷ ለመኖር እንዴት ባለ መንገድ ባለፈው ከሴቪያ ጋር በራሞን ሳንቼዝ ፔዥዋን በነበራቸው ከአስር ዓመት በኋላ ለመጀመሪያ ጊዜ በላሊጋ ባርሳዋ ሲሸነፍ የነበራቸውን የፊት መስመር ድክመት ስንመለከት ነበረ። ይባስ ብሎ ዳኒ ኦልሞ ጉዳት ገጥሞታል። እናም አሁን ላይ በሌዎስ ዴላፎንቴም ኦልሞ በተመለከተ ልምምድ እንዳልሰራም ገልጸዋል። እንዲያውም አንዳንድ የስፔን የመረጃ ምንጮች ተጫዋቹ ከሶስት እስከ አራት ሳምንት ከሜዳ ሊርቅ እንደሚችል ዳኒ ኦልሞ እየዘገቡ ይገኛሉ። ይሄ ለብሉግራናዎቹ በጣም መጥፎ የሚባል ዜና ነው። ምክንያቱም ይባሰ ደግሞ በሳሳዊ የፊት መስመራቸው ላይ ይባሰ ችግር ይዞባቸው ስለሚመጣ ማለት ነው። ላኛው የአርሰናል ጉዳይ ላንሳላችሁ። አርሰናል እንግዲህ በዚህ አመት ያንድ ሬቤርታ መምጣት ይበልጥ ዝውሮችን ከፈጸም ባለፈ የክለቡ አስፈላጊ ተጫዋቾችም ኮንትራታቸውን አራዝመው በክለቡ ተገቢ ግልጋሎት እንዲሰጡ እየረዳ ይገኛል። ለዚህ እንደ ምሳሌ ዊሊያም ሳሊባ የሚጠቀሰው ተጫዋች ነው። ተጫዋች በትልልቅ የአውሮፓ ክለቦች ይፈለግ የነበረ ተጫዋቹ፣ ነገር ግን ተጫዋቹን በማሳመን አሁን ላይ ኮንትራቱ እንዳራዘመ ይታወቃል። አሁን ተረኛው ደግሞ ቡካዮሳካ ና ዩሬን ቲምበር ናቸው። ታዲያም ዩሬን ቲምበር በተመለከተ ከሰሞኑ ሚኬል አርቴታ በተለይ የተሟላ ተጫዋች ስለመሆኑ ምስክርነቱን የለገሰ ተጫዋች ነው። ዩሬን ቲምበር በሊጉ አሁን ላይ የሊጉ ምርጡ ቀኝ ፉልባክ የሚል ብዙዎችም የሰጡት የሚገኙት ስም ነው። ዩሬን ቲምበር በተመለከተ በመከላከልና በማጥቃት ሚዛንን ጠብቆ የሚጫወት ኔዘርላንዳዊ ቀኝ ፉልባክ ተጫዋች ነው። ተረኝ ተጫዋች ለማቆየት ፍላጎት አላቸው አርሳሎች። እናም ኮንትራቱ እንደሚያራዘም እምነት አላቸው። እናም ከወኪሉ ጋር በደሞዝ ጉዳይ እየተደራደሩ እንዳለ መረጃዎችን ተመልክቻለሁ። በመጨረሻም የኪሊያን ባፔን ሀሳብ ላንሳላችሁ። ላሚን ያማልን በተመለከተ እንግዲህ ላሚን ያማል ባሳለፍናቸው ሁለትና ሶስት ዓመታት የእግር ኳስ ዘመን ከፍታውን የተመለከትነው ተጫዋች ነው። ብቃቱ ዕለት ተዕለት እየዳበረ በጣም ባልሰጠው ተጫዋች እንደሆነ ተመለከትን። የሜዳ ላይ ትሪኮቹ ለክለቡ ያለው ግልጋሎት በጣም እየከፍ እያለመጣ ከእድሜ በላይ እየበሰለ ተጫዋች ስለመሆኑ ሜዳ ላይ የተመለከተ ምስክርነትም አየን። በሜዳ ላይ ብቃቱ ነገር ግን ከሜዳ ውጭ ባለ ባህሪው በተለይ ፓርቲዎችን ማዘውተሩ ከዚያም ማለፈ ውጫዊ ባህሪውና ጠባዩ የተጫዋቹን የእግር ኳስ ዘመን ከፍታ ላይ እንከን የሚፈጥር ሆኖ ተገኘና አሁን ብዙዎች ትችቶች እየሰነዘሩ ይገኛሉ። ኪሊያን ምባፔ ስለ ላሚኒ ያማል ሰዎች ብዙ ሀሳቦችን ሲያነሱ እሰማለሁ። ነገር ግን ይህንን ጉዳይ በተመለከተ እርሱ አሁን ላይ በእግር ኳስ በጣም ጥሩ ተጫዋች ሆኗል፣ ነገር ግን በህይወት ደረጃ እድሜው ገና አስራ ስምንት ነው የሚል ሀሳብን ሰጥቷል። ሰው ሙያ አለው። ሰው ስብዕና አለው። ስለዚህ እንደ ባለሙያ በሙያው ዘርፍ የተሻለ ተግደው ሰው እንኳን ቢሆን ከሙያው ውጭ ባለ ደግሞ ባህሪውና ጠባዩ በአኗኗሩ ያልተገባ ነገሮችን ካደረገ ሙያው ላይ ተጽዕኖ መልሶ የሚመጣበት አጋጣሚ አለ። ኪሊያን ምባፔ ትልቅ ተጫዋች ሆኗል አሁን ላይ በሜዳ ላይ ባለው ብቃት፣ ነገር ግን በህይወት ግን እድሜው አስራ ስምንት ነው እና አሁንም ልታገሰው ይገባል የሚል ሀሳብን ኪሊያን ምባፔ ሰጥቷልና ሰጥቷል። ይህም በተመለከተ ስለ ላሚን ያማል አስተያየቱን ሰጥቷል። ለት ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፍ ያለውኝ ስለተካታችሁን ከልብ አድርገን እናመሰግናለን። መልካም ጊዜ እንተመኘው።